አትሌት ትዕግስት ግርማ ታሰረች። ከትናንት በስቲያ በተጠናቀቀው የኢትዮጵያ አትሌቲክስ ሻምፒዮና በ1500 ሜትር ክለቧን መቻልን በመወከል ሁለተኛ በመውጣት ውድድሯን ያጠናቀቀችው የመቻል ስፖርት ክለብ አትሌት ትዕግስት ግርማ ለቶኪዮ የዓለም አትሌቲክስ ሻምፒዮና ሚኒማ ለማምጣት ወደ ኳታር ዶሃ ዳይመንድ ሊግ በማቅናት ላይ ያለች ነው በቦሌ ዓለም አቀፍ አየር ማረፊያ ከክለቧ በተላለፈ ደብዳቤ መሰረት የታሰረችው። የመረጃ ምንጮቻችን እንደገለጹት የተያዘችበት ምክንያት አትሌቷ ከዚህ በፊት ክለቧን ሳታስፈቅድ ወደ አውሮፓ ለውድድር በመዷ ምክንያት እንደሆነ የገለጹ ሲሆን ለምን ሳታስፈቅድ ሄደች? የሚል ጥያቄ ጠይቄያቸው ነበረ። ለተጠየቁት ጥያቄ ስመልሱም አትሌቷ አሰልጣኟን ጠይቃ በቃል እንደፈቀደላት ከውድድር ከተመለሰችም በኋላ ጉዳዩ እንደታየና እንደተፈታላት የገለጹ ሲሆን ከመፈታቱ በፊት በተላለፈ ደብዳቤ ምክንያት ሊሆን እንደሚችል ለኢትዮ ራነርስ ገልጸዋል። ጉዳዩን የምመለከታችሁ በሙሉ ከክለቧ ጋር በመነጋገርና ችግሩን በመፍታት ለአትሌቷ መፍትሄ እንዲመጣና ወደ ውድድሯ እንድታገና አስፈላጊውን ሁሉ ትብብር እንድደረግላት በታላቅ አክብሮት እንጠይቃለን ብሏል። የአትሌቷ የቅርብ የሆኑ የመረጃ ምንጮቻችን። ሚኪ ነኝ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።